ሩታ ኮንግራ ኮንግራ ኮንግራ። እውነት ነው ገና ያንስሻል። ከዚህ በላይ ነው የሚያስፈልግሽ። አንቺ ይገባሻል። እውነት ለምን ነገር አንደኛ ወንድ ልጅ ነው፣ ሁለተኛ ደግሞ ዘጠኝ ወር ሙሉ የወሰድሽው የሆንሽው ቻሌንጅ እስከምትወልጂ እስከምታቅፊ ድረስ ከባድ ነገር ነው። እና መኪና ምንም ነው ለአንቺ ገና ከዚህ በላይ ይደረግልሻል። በዚህ አጋጣሚ ሚ ደግሞ ሔርሜላ ልታብድ ነው። በቀደም መድኃኒት ልጠጣ ነበር። ዛሬ ደግሞ መኪናውን አይታ ከቤት ውስጥ ብር ብላ ጠፍታለች አሉ። ልታብድ ነው፣ አበደች አሉ። እንግዲህ እንዲህ ነው መቼም። መጨረሻ ሩትዬ ያንስሻል አላት። ወደ ድሮ ማንነቱ ሩትዬ እያለ እየተመለሰ ነው። ያርግላችሁ፣ ያዝልቅላችሁ። ሩታ፣ መቼም በዚህን ሰዓት ላይ ልብሽ ተመልሶ ወደ ነበርሽበት፣ ወደ ድሮ ማንነትሽ፣ ወደ ትዳርሽ እንደምትመለሽ ሙሉ ለሙሉ እርግጠኛ ነን። ኦፍኮርስ ቆርቆሮ ነገ ከሰራሽ እንደምትገዥ እናውቃለን። ግን በቃ ምንም ቢሆን ፍቅር ነው ደስ ይላል። ግን ሰላም ሁላችሁ፣ በያላችሁበት ሰላምታ ይደረሳችሁ። በነገራችን ላይ ጉንፋን ይዞኛልና ለጉድ እያስነጠሰኝ ነው። የዝንጅብል ሻይ አፍልቼ እየጠጣሁኝ ነው የማወራችሁ እና ሰብስክራይብ፣ ሰብስክራይብ፣ ሰብስክራይብ፣ ሰብስክራይብ ሞሩጡ። በተቻላችሁ መጠን ሰብስክራይብ እያደረጋችሁ አግዙኝ እሺ። የሆነ ሰው አስር ደቂቃ የሚሆን ሀያ ደቂቃ ላይፍ ጊቪ ብሎኛልና እንደምን መብዬ ወቻ ወረሽ የሚሞላው ይበልጥ ላይቭ ስትገቢ ነው። እና ለምን የፈለገ ሰው አያይሽም? አንድ ሰው ለምን አያይሽም? ላይቭ ገብተሽ ፖስት ቺ ብሎኛል እና እንግዲህ እንደምን መብዬ ላይቭ ከገባ ወይም በናታችሁ፣ ልክ የእኔ ኖቲፊኬሽን ሲደርሳችሁ ገብታችሁ የተወሰነ ኮመንት አድርጉልኝ፣ እንዲሁም ላይክ አድርጉልኝ እሺ። ወዳችኋለሁ የሚተረፈው ማለት ነው እና ሩታ በጣም ደስ ብሎኛል ለአንቺ። ሁላችንም በጣም ደስ ብሎናል። ያንስብሻል። እውነት ለመናገር ያንስብሻል። በረከት ስምኦን እንበለው፣ በረከት አብርሃም። በረከት በረከት ይዞ የመጣ ልጅ ነው። አብርሃም አብርሃም ማለት ምንድን ነው? ኤኒዌይስ በረከት ነው ስሙ። እርግጠኛ ነኝ፣ ከመጀመሪያ ጀምሮ በረከት ይዞ የመጣልን ነገር ነው። በረከት ነው ማዘርየውም ብለዋል ባለፈው እና በረከት አብርሃም እንግዲህ፣ ምርጥ ስም ነው። በዚሁ ቀጥሉበት፣ አጽድቁት ማለት እንወዳለን ወደ ሰላማችሁ ይበጥ ደግሞ ተመልሳችሁ አንድ ሆናችሁ ሰዎችን አሳፍራችሁ እነዚህ በመተትም መጣች በፍቅርም መጣች በገንዘብም መጣች በተለያየ ነገር በጓደኝነትም በፍቅርም መጣች በምንም መጣች እንደሱ አይነት ሴቷን አሳፍራችሁ ወደ ድሮ ትዳራችሁ እንድትመለሱ ደግሞ የሁል ጊዜ ምኞታችን ነው ማለት ነው እና በዚሁ ቀጥሉበት በጣም በጣም በጣም ይበል የሚያስብል ነገር ነው ግን ጥንቃቄ አድርጎ አሁንም ማለት ነው መቼም ከዚህ ይሄንን ያህል ጊዜ ከወሰዳችሁት እንትን ተምራችኋል ብለን እናስባለን። ከአሁን በኋላ ደግሞ ይበልጥ ትልቅ ቻሌንጅ ሊገጥማችሁ ይችላል። የእኛ ሴቶች እና የቡታጅራ ሴቶች መቆሚያ ስለሌላቸው ማለት ነው። አይናቸውን በጨው አጥበው ጥርሳቸውን አግጠው እየመጡ ትዳር እያለያዩ ስለሆነ ተጠንቀቁ ነው ማለት የምንፈልገው። ብርጥ መሆን አለባችሁ። እና ብርጥ ምን ከምን ይማራሉ። ብቻ የሆነ ነገር አለ እና ለማንኛውም በጣም ነው ደስ ያለኝ። በዚህ አጋጣሚ ደግሞ እንትና ጽጉን መርዝ አብልተሽበት አርገሽበት መተሽ ነው በልቼ ቢያመኝ እንኳን ተንበጥጠረችባት እኮ ጽጉ ላይ ጽጉ ግን ትግስትሽ እርጉዝ ትልሆነች ነው እቺ ሴት እርጉዝ አይደለችም በጣም ትቀልድባችኋለች እርጉዝ አይደለችም ነገ ደግሞ የወር አበባ ሲመጣ አስወረድኩኝ ብላ በወር አበባ ላይ መታ አስወርጄ ነው ብላ ታሳምናችኋለች እርጉዝ አይደለችም እኔ ምለው ለምንድን ነው እሱ ሄለን ሄዶ እንዳስመረመራት፣ እርግዝና መፈጠር አለመፈጠሩን ማረጋገጥ ስለነበረበት እንዳስመረመረ። ለምንድን ነው ዳንኤል ጅሉ ሄዶ የማያስመረምረው? ለምንድን ነው እውነት መሆኑና ውሸት መሆኑን ማወቅ የማይፈልገው? እንሂድ ብሎ ካላት አልሄድም ካለች፣ እናስመርመር፣ ስንት ወር ሆነሽ፣ ምንድን ነው አቀማመጡ ምናምን ብሎ የውሸትም ቢሆን እርገዝኩ ካለች መቼም ቆየት ትብላለ ብሎ ሄዶ ቢወስዳት ለምንድን ነው ማስመርመሪያ አልቻለው? ለምንድነው ግግም ብሎ ገገማ የሚሆነው? የገጠር ልጅ የገጠር ልጅ እንኳን በአሁን ሰሌ ሰልጥኗል። እንዲህ ወስጄ ላስመርመርሽ አይልም። እንዲህ ግግም እስትል ሙልቅቅስ ሙልቅቅ ካለችባቸው እኮ ፖፖ ጭንቅላታችሁ ላይ ካላስቀመጣችሁልኝ አለች እኮ እንዲህ እጃችሁ ላይ ፖፖ አርጌ እጃችሁ ላይ እጄን ካልታጠብኩኝ አለች። ጽጉ ትዕግስት ሽ በጥፍ ያጠናገር ሻታቶች ምን እርጉዞ ነች አሉች። ክብረ ቤት ደግሞ ክብሯን ካልጠበቀች የእሷ እርግዝና እርጉዝ ሴት እንደዚህ አይደለም። እሺ እርጉዝ ሴት እንደ ሩታ ናት፣ ራሷን ተንከባክባና እራሷን ጠብቃ የምትኖር ማለት ነው። ለንግግር ለዛ የሌለች ጩጪ ጩጪ ነሻ እንጂ ህፃን። ይህን ፊትሽን እዚህ ጋር ፍም የመሰለ ፊትሽን አቅልተሽ ትመጫለሽ። እርጉዝ ነኝ። ዛሬ ደግሞ በሰፊ ቲሸርት መጣሽ መቼም አልፈልግህም ብለሽ የሄድሽ በቃ፣ እሱም አልፈልግም፣ ልጅ ስላለ ብቻ ልጅሽ ነው የምፈልገው አለ። ልጅሽም ብቻ ከሆነ የሚፈልገው፣ ልጁን ብቻ ከሆነ የሚፈልገው ራቂ፣ በቃ ታይ እንዴ። እኛ እኮ አባቴ ሌሎ ልጅ አሳድገናል። ብርቅሽ ነው እንዴ ልጅ? ለአባቱ ያስ አባቱ ለልጅ ያስፈልገዋል። እኔም ለባሌ ሀ በሰማንያ ነው ያገባሽው ወይስ ባንድረድ ነው ያገባሽው? ቅሌታም፣ በአፋ ሞልታ ደግሞ ባሌ ቤት ትዳር ቤት ምን ልትሰሪ መጣሽ? እርጉዝ ነኝ የልጄን አባት ልክ እኮ እንደው እልል በተባለ ሰርግ በሰማንያ ተፈራርማ ያገባችው እኮ ነው የምትመስለው። ፕሮሚስ ቀለበት ስላደረገላት ብቻ ግብቶኛል ብላ ነው እኮ አናታቸው ላይ ካልተቀመጥኩኝ ብላ እያለች ያለችው። እንደው ትዕግስታችሁ በጣም አድንቄያችኋለሁ። እርጉዝ ያልሆነችን ሴት በዚህ ልክ እንደው እንዲሁን ማነሽና ነው አንቺ ፈለገሻት፣ ማነው እየተንከባከ እንትን እየተከታተልሻት ያለሽው? ጽጉማ በጣም ምትፈለግና ታረለሽም በአንቺ በብዙ ሺዎች ጽጉም ምትፈለግ ምርጥ፣ ምንም ብትል የሚያምርባት፣ ብታብድ፣ ብትስቅ፣ ብትዘን፣ ብትዘፍን፣ ብትጨፍር፣ ብታለቅስ፣ ምንም ብትል የሚያምርባት ጽጉ ማለት ነው። ምንም ብትል በዩትዩብ ውስጥ ምንም ብትል የሚያምርባት ምንም ብትል የምከተላት ጽጉ ናት። በቲክታክ ውስጥ ቤታየው እና ጉቺ ናቸው። በቲክታክ ውስጥ ምንም ቢሉ ምንም ቢሉ የምከተላቸው የማዳምጣቸው አልፎ አልፎ ቲክቶክ ላይ ማለት ነው። እናንትና እችን ግን ሁሌ የምከታተላት በጣም ትጸዳብሻለች እኮ በእናትሽ። ማንነቷንማ እየሻት ጭራ ጭራ አይመስል ከኋላ ከኋላ እየተከታተልሽ እንደ እንትን እያሸተትሻት የምትመጫው አንቺ ነሽ እንጂ ጽጓለች፣ አንቺ ያለሽበት የምትመጣው አንቺ ነሽ። እሷን ያለሽበት አልፈልግሽም፣ አል አልፈልግህም አልሽው እሱም አልፈልግሽም አልሻል። ትቶሽ ከሄደ መሄድ ነው። የምን እንደ ሙጫ መጣበቅ ነው? ትንሿ ሔርሜላ ትንሿ ሔርሜላ ብዬሻለውኝ። አንቺ የውሸት ያረገሽው የዳኒነ ልጅ እርጉዝ ነኝ ምናምን እያልሽ የምትንበጣረሪዋ ማለት ነው። እንደገና ደግሞ ወደ ናሂ ጋር እንግባ። ናሂ እና ሙቤ እውነት ለመናገር እርግጠኛ መስዋዕት ታስደረጋቸዋለች፣ እቺ ጠንቋይ፣ የጠንቋይ ልጅ ማለት ነው፣ ቲጂ የምትባለው። ጫካ ወስዳ አውሬ ብታስበላቸው፣ ጫካ ወስዳ ብታስገድላቸው፣ ተከትሏት እስኪሄዱ ድረስ እሷን የሚጠይቃት ሰው አለብዬ ማለት አልችልም። ምክንያቱም በሰላሙ ጊዜ ለሕግ አስቀርበው በህግ ተይዛ እንድትጠየቅ ማድረግ ሲገባቸው፣ እንደ ጭራ እየተከታተሉ ድራማ እየሰሩብን ይሁን ጥንቆላ እየሰሩብን ይሁን መስተፋቀር እየሰሩብን ይሁን አናውቅም። ዩቲዩብ ላይ እንደዛም እያሰሩብን ይሆናል፣ ማን ያውቃል? ምክንያቱም እንትና ታስታውስ እንደሆነ በመለስ ጊዜ ታምራት ጠንቋዩ ማለት ነው፣ ፀጉሩ ሲላጭ ሊላጭ እስር ቤት ላይ ገብቶ ፀጉሩ ሊላጭ በፖሊሶች ሲያዝ ፀጉሬን ከላጫችሁኝ ክንፍ አውጥቼ ይበራለዋል። ጸጉርን እንላጫለን ክንፍ አይደለም፣ እስቲ እግር አንስተ ከዚህ ትሄዳለ ተባለ ተላጨ። እንኳን ክንፍ ሊኖረው በእግሩ እንኳን ከዚች ወደዚች አልሄደም። ጠንቋይ ራሱ የማያውቅ አይደለም፣ ለሰው ሊቀልምና ለሰው ሊነግር ማለት ነው። እን እንዴት እንዴት አይነት እንትን ነው እየሰሩብን ያሉት ይህን ያህል ጊዜ መንዛዛታቸው ውስጥ እውነት ከሆነ ማለት ነው። እውነት ከሆነ ለምን መንዛዛት ውስጥ አስፈለገ? በጊዜ ይዘው ሄዶ ነገራቶችን ማስወገድ ሲገባቸው እዚህ ጥግ ደረጃ ድረስ ምን አስጌዳቸው? አይተውትም። ዛሬ ሴቶቹ ሊጋደሉ ደረሱ። ሚስት እዛ ትተዋለች። እነዚህኛዎቹ ደግሞ ሊጋደሉ ደረሱ። አንዷ ሚስጥራለኝ ትላለች፣ አንዷ ጥንቆላ ቦታ ህቴን ታስፈታለ ትላለች። በቃ በሁለት መሀል ላይ ናሂና ሙቢ ወይ ባበዱና በተገላገሉ ሴቶቹን በራቋቸው ወይም ደግሞ የሆነ ነገር በሆኑና የሆነ ቦታ ላይ በተቀመጡልን የተከሰከሰ እንትናቸውን ሚዲያቸውን እዚህ ለእኛ ከሚያቀርቡልን ማለት ነው። ማርክንና እንትናን ደግሞ እሷ እሺ ብላ ነገሩን አስተካከላ ወደሱ ስትሄድ እሱ እንቧ ከረዬ ውጭልኝ፣ አልፈልግሽ፣ ሂጂልኝ። እሷ እሺ በቃ ታውኩክ ለሄድልክ ከህይወትክ ወጣሁ ብላ መስመሯን ስትይዝ ሄዶ እንቧ መቀ ምንድነው? እንደዚህ ሁለ ልቦናችሁ ወይ ተዋት ህይወቷን ትኖርበት፣ ወይ ተው ህይወቱን ይኑርበት። በቃ ምንድን ነው እየተመጠመጠ? አንዴ ተወኝ አንዴ ተይኝ እያላችሁ እሺ። ዛሬ ደግሞ እንደዚህ ብሎሽ ሄደ፣ ነገር ደግሞ ቤቱ ድረስ ትሄጂ እና ደግሞ እሺ በቃ በየቪዲዮ በየመጣችሁበት ቪዲዮ ተይም ልኑርበት ተወይ ልኑርበት እየተባባላችሁ ጊዜያችሁን ታራዝም ማለት የማየውን መልእክት እያስተላለፋችሁ ማለት ነው። እናንተ ቢዝነስ ነው የምትሰሩት ግን መልእክታችሁ ግን የሚጠቅም መልእክት አይደለም ለህዝብም ሆነ ለትውልድ የምታስተላልፉት ማለት ነው። አሁን እግዚአብሔር ይመስገን ማነች ሃይሚና ብሩክ ሰላም ፈጥረዋል? እድሜ ለወንድሙ ሰላም አድርጓቸዋል። ናሂና ማነው ስሙ? የቡታጅራው ልጅ ማን ነበረ ስሙ? ማን ነበረ ስሙ በእናታችሁ? ዊና ዊናም ደግሞ እንደዚሁ ከፍቅረኛው ጋር በቃ ተይኝ ተወኝ ተባብለዋል። ነገ ደግሞ ድራማ ነው የነሱም ይመጡ ይሆን ነው። አቤልንና እንትናናውን ተመልክቷችሁ? አቤል እያለቀሰ ቁረምቧ ከረየው ብሎ ሄደ። እሷም እያለቀሰች እንዴት እንዴት አደርጋለሁ። የሆነ ሚስጥር የሆነ ሚስጥር አለ በአቤል እና በሄርሜላ መሀል። ማ ሚስጥር አለ የሚያውቀው ሚስጥር አለ። ለምን እንደማይተነፍሰው፣ ና ሰላም ወደ ራሱ እንደማይመለስ አናውቅም። ያችኮ ነጋ እንቅራት ተፋለች በቃ። አብርሃም ከሩታ ጋር ሰላም ከፈጠረ አንተ ማነህ ከእሷ ጋር የምትጣበቀው? በአብርሃም ምክንያት ከሆነ ያወካት ከዚ ድሮ ማታውቃት ከሆነ ማነህ አንተ? የራስን ህይወት አትመራም? የራስን ወደ ራስህ መስመር አትጓዝ እንደ ሙጫ ይጣበቃችሁ። ተው ስትባሉ አትተው፣ ሰው እንዲህ ሲላችሁ እናንተ ነገራትን የምታስቡት በሌላ ሰው። የሚያስበው በሌላ ሰው ያስበው ግን ትክክል ነው፣ እናንተ የምታስቡ ግን ውሸት ነው። ዳግመኛ እንዳታይኝ ዳግመኛ እንዳታይኝ ተባባሉ። በስንት ጊዜያችሁ ዛሬ አንድ ላይ መጣችሁ ሶሊና አቤ ረስተ ካታል እውነት ለመናገር ረስተ ካታል ከዚች ጋር ከተጣበክ ጊዜ ከብዙ ሰዎች ጋር ቡታጅራ እንኳን ስንት ጊዜ የተገናኛች አንድ የማብራችሁ መታችሁ አላት እውነቷ ነው ብዙ ጊዜ አንተን ፍለጋ ብዙ ነገር ዋጋ ከፍላለች አንተ ግን የከፈለችልን ዋጋ እንኳን ለቦታ እንኳን አልሰጠካትም አንድ ጨዋ ይቻለ ሳምሪ የምትባለው ና ሶሊያና ማለት ነው ያንተ ሶሊ የቡታጅራዎቹ ማለት ከዛ በተረፈ ያሉት እንዳለ ዘልዛሎች ናቸው YouTube ላይ የምናያቸው እንዳሉ እዚህ ግቡ የማይባሉ የሴት ማድረግና የሴት ወግ የሌላቸው ናቸው። በሴትነታቸው ተከብረውና ስርዓታቸውን ይዘው የሚኖሩ አሉ፣ እያየናቸው ነው። ብዙዎቹ ከስንት አንዶቹ እንጂ እና ምንድን ነው እላችሁ የምፈልገው ሴቶች አሁን ካራውናችሁ በራሳችሁ ካልቆማችሁ በስተቀር የሰው ከተመኛችሁ የሰው ከፈለጋችሁ የሰው ጭራ ከተከተላችሁ መቼም የራሳችሁ ነገር አይኖራችሁም። መቼ እድሜ ላይ ዩቲዩብ ዩቲዩብ እንደሆነ የፈለጋችሁትን ሰርታችሁ ገንዘብ ስሩበት፣ ተለወጡበት ብሏችሁ ካምፓኒው የዩቲዩብ ካምፓኒ አዘጋጅቶላችሁ የሆነ ባለ ታዋቂ ዩቲዩበር ጋር ሄዳችሁ ከፈተልን ካላችሁ ከከፈተላችሁ መስራት ትችላላችሁ። ያ ዩቲዩበር የከፈተልሽ ሰው ግን ወይ ይወድሻል ወይም ደግሞ ትወጅኛልሽ ብሏል የሚከፍትልሽ። እናንተ ኑ ልክፈትላችሁ ብሎ ሲጠራችሁ ሌላ ነገር ታስባላችሁ። ከነካሽ በቃ አፍቅሮኛል ነው እንደዚህ ነው እያላችሁ ትጠበቃ ሄሉ። ያው ጠፋች እንዳልክ ደግሞ እንትን እያለ ነው። ለማንኛውም እንድያለን እንድያለን እንድያለን እንድያለን ቀጥላለን። ነገ በተቻለ መጠን ጊዜ ካለኝ ያው ስራ እስከሌሎች ቲክቶክ ላይ እንግዲህ፣ ትናንትም ዛሬ ላይቭ እየገባውኝ ነው ነገ ደግሞ ዩቲዩብ ሰዓት የሆነ ሰዓት ላይ አመቻችቼ ፖስት አለው ላይቭ ልገባ ነው ብያችሁ፣ ከነ ሩታን ከተለጠፈ በኋላ ማለት ነው እገባና ዩቲዩብ ላይ ላይቭ አስተላልፋለሁ ያለኝን መልእክት ማለት ነው። በተረፈ ወዳችኋለኝ። ሰላም እደሩልኝ።